እዚህ ወንድማችን ላይ እንግዲህ በይበልጥ የተነሳበት እፎ የሚባለው ወንድማችን ላይ ነው። እፎ እንግዲህ የሰጣቸው ምላሾች በብዛት የእነሱን መጽሐፍቶች ምን ማድረግ ነው መነሻ በማድረግ እና መሰረታዊ ነገሮችን እያነሳ ነው እንግዲህ ሲሞግት የነበረው ቅዱሳት ስዕላትን በጣም በሚያሳዝንና እጅግ በጣም በሚያስከፋ ኦርቶዶክሳውያንን በሚያስቆጣ መልኩ ያልተገባ ተግባር ሲያደርጉ ተመልክተናል። ዛሬ አንድ ወጣት በእንዲህ አይነት መልኩ የራሳቸውን መጽሐፍ ጠቅሶ ስላነሳ ይህን ያክል ይገደል የሚል በአደባባይ በአደባባይ አዋጅ ሲታወጅ ተመልክተናል። ወንድሞቻችን ሙስሊሞች አባቶቻቸው የተለያዩ መግለጫዎችን ሰጥተዋል። መጅሊሳቸውን በአንድነት የተለያዩ መግለጫዎችን አውጥተው ተመልክተናል። ከኛ አባቶች ግን ከፊቱ ነው፣ አንድ እንኳ አባት ተውም እኮ የወግ ነው፣ የአባት ወጉ ነው። የእነሱ ዑስታዞች በየቤተ እምነቱ በየ አውደ ምረቶቻቸው ይህንን ሁሉ ሲናገሩ የኛዎቹ ምን እየሰሩ ዝም ብሎ ከየትም የማንም ፊክሽን አምጥቶ መላምት እንዲህ ነው ብሎ ማስረጃ ነው ብሎ ማቅረብ የሽንፈት አንዱ መንገድና ማሳያ ነው ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ጾም እንዴት ነው? እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ከያዘን ሶስተኛ ሳምንት ወይም ሙክራብ የሚለውን እንግዲህ የጾም እንገኛለን። እንግዲህ በብርታት እየጾማችሁ እንደሆነ ተስፋ አደርጋለሁ። ምክንያቱም ጾም ከስግደት ጋር፣ ጾም ከመጽዋት ጋራ ቤተክርስቲያናችን ታስተምራለች እና እምነት ከስራ ጋር ሲተባበር ግሩም ይሆናል እና ሁላችሁም እንግዲህ በደንብ እየጾማችሁ እንደሆነ ተስፋ አድርጋለሁ። እንደተለመደው እንግዲህ ወደ እናንተ ያስተምራሉ የምላቸውን ቪዲዮች ይዤ እንደምመጣ ይታወቃል። ዛሬ ደግሞ አንድ ለየት ያለ ቪዲዮ ወደ እናንተ ይዤ መጥቻለሁ። በዚህ በሶሻል ሚዲያ እንግዲህ በሰፊው ሲንሰራፋ የነበረ አንድ ርዕሰ ጉዳይ አለ። ይህንን ርዕሰ ጉዳይ እስካሁን እኛ ምንም ሀሳብ አልሰጠንም። ምክንያቱም ነገሮችን ባናባበሳቸው መልካም ነው። ለቤተክርስቲያን የሚጠቅመውና የሚበጀው ነገር ላይ አምረረን እንስራ የሚል እንግዲህ በትዕግስት ነገሮችን ለማለፍ እየሞከርን ነበረ። ማይቻልበት ደረጃ ላይ ሲደረስ ደግሞ ያው እንግዲህ እንደምታውቁት ነገሩን መጋፈጥ ግድ ይላል ማለት ነው። ስለዚህ እኛም ይሄንን ነገር እናወግዛለን እና ወቅቱ የያዘውን ይሄንን ሀሳብ ሀሳብ ልንሰጥበት ተገኝተናል ማለት ነው። እንግዲህ በቲክታክም በተለያዩ የዩቲዩብ ቻናሎችም በጣም በሰፊው እየተወራ ያለ በዚህ በእቅበተ እምነት ላይ በሚሰሩ ልጆች ላይ እንግዲህ በእኛ በኦርቶዶክሳያን ላይ በጣም የተቆጡ ሌሎች ወንድሞቻችን አሉ። ምን አስቆጣቸው? በምንስ ሊቆጡ ቻሉ? እንዴት ይሄ ነገር ሊፈጸምና እንዲህ አይነት ሁኔታ ላይ ሊደርስ ቻለ የሚለውን በሰፊው እንሄድበታለን። ወንድሞች በተለያየ ስፍራ የተለያየ ሀሳብ የተለያየ እንግዲህ ምልከታቸውን እያስቀመጡ ይገኛሉ በየሶሻል ሚዲያው እዚህ ላይ እንግዲህ ሌሎችን የቤተ እምነቶችን ያስቆጣቸውን ጉዳይ የተለያዩ ቪዲዮችን እያነሳን እንነጋግራለን። ከዛ በፊት ግን በዋነኝነት እንድናነሳ የፈለኩት በቅድሚያ የኢትዮጵያ የሃይማኖት ጉባኤ ምን አለ የሚለውን መግለጫ ተመልክቼ ነበረ። በዚህ በሃይማኖት መግለጫው ላይ እንግዲህ ያየናቸው በጣም የሚያሳዝኑ ነገሮች አሉ። እሱን ቪዲዮ ነው መጀመሪያ መጋበዛችሁ። እሱን ተከታትለን ወደ ሌሎቹ ደግሞ ወስዳቸኋል። እስኪ እነሱን እሱን ቪዲዮ እንከታተል። በወቅታዊ በማህበራዊ ሚዲያ እየተካሄደ ያለውን ሃይማኖትን ሽፋን ስላደረገው ክብረነክ የትንኮሳና ጥላቻ እንዲሁም ፀባጫሪ ወይም ፀብቃሽቃሽ ዘመቻዎችን አስመልክቶ በኢትዮጵያ ሃይማኖት ተቋማት ጉባኤ ጽህፈት ቤት የተሰጠ መግለጫ ነው። የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በህግ በስርዓት እና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽ እና አንዱ ሌላውን የሚያወግዝ የሚያጠለሽ እና ክብረነክ መሆን ወንጀልም ነው። ከዚህ አንጻር በቅርብ ጊዜ ውስጥ ወይንም ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገት እና ተደራሽነት መስፋፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአዎንታዊነት እና በአሉታዊነት የሚፈረጅ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉ እናያለን። አንዳንዶች ደግሞ የራሳቸውን የማህበራዊ ሚዲያ መድረክ በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝ በተለያዩ አጀንዳዎች ላይ በደጋፊነትና በነቃፊነት ላይ ተሰልፈው የጦፈ ክርክር ሲያደርጉም ተመልክተናል። ዘርፉና የመገናኛ መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም እንኳ አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይም እምነት ተከታዮች መካከል መተማመኑና መከባበሩን የሚሸረሽሩ ይዘቶችን ክብረ ነካዊ በሆነ አቀራረብ ግልጽ ጥላቻን የሚሰብኩ ልምምድ ከጊዜ ወደ ጊዜ እየተባባሰም ይገኛል። እሺ ቪዲዮ እናንተ በሰፊው እንግዲህ አይታችሁታል። የሃይማኖት ተቋማት መግለጫን በደንብ በሶሻል ሚዲያም በደንብ እየተንሸራሸረ ነው፣ ተመልክታችኋል። እዚህ ጋር ግን ማለት የምንፈልገው ነገር ምንድን ነው? በጣም አሳዛኙ ነገር አሳዛኙ ነገር የሃይማኖት ተቋማት እንደሚታወቀው መግለጫው አንዱን ይደግፍ አንዱን ይጣል የሚል አመለካከት የለንም። ለምን ቢባል ይሄ የሃይማኖት ተቋማት መግለጫ ነው፣ የሁሉም ሃይማኖቶች ማለት ነው ግን እዚህ ጋር አሁን የተነሳው ጉዳይ ሚዛናዊ መሆን መቻል አለበት። ሚዛናዊ መሆን መቻል አለበት። ይህን ስንል ምን ማለታችን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እቅበት እምነት ላይ የሚሰሩ ወንድሞቻችን ወይም የምንሰራ ሰዎች፣ አንድ ቀን እንዴት እንደምንሰራ ያልሰሙ ያልተከታተሉ ሰዎች ዝም ብሎ ተነስቶ እንደ ያልተገባ ነገር አቅጣጫውን የቀየረ ወይም ደግሞ አቅጣጫውን የሳተ መግለጫ መሰጠቱ ትንሽ ያሳዝናል እና ያስገርማል ወይም አስደንቆኛል፣ እኔ በግሌ ማለት ነው እንዳንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ማለት ነው። ምን ማለት ነው? ይሄ ነገር የተነሳበት ዋና መሰረታዊ ነገር ትንኮሳ ወይም ደግሞ የሌሎችን ሃይማኖት ማንቋሸሽ ወይም ደግሞ የሌሎችን ሃይማኖት መስደብ ሳይሆን በዚህ በቅበተ እምነት ላይ ንጽጽር ሲደረግ ልጆች ወይም ወጣቶች ብዙ ጊዜ አንዱ የአንዱን እያነሳ የሚያደርጋቸው ነገሮች ይኖራሉ። ነገሮቹ ግን ቢታዩና ትኩረት ቢደረግባቸው ወይም ደግሞ በጥናት ቢሆን ሁሉም ማስረጃ አላቸው። በተለይ እኛ ቅበተ እምነት ላይ ምንሰራ ወጣቶች ያደረግናቸው የጠቀስናቸው መጽሐፍ ቅዱሳዊም እንዲሁም ደግሞ የሌላ ቤተ እምነት መጽሐፍቶችም ማስረጃ አለ። እዚህ ወንድማችን ላይ እንግዲህ በይበልጥ የተነሳበት እፎ የሚባለው ወንድማችን ላይ ነው። እፎ እንግዲህ የሰጣቸው ምላሾች በብዛት የእነሱን መጻሕፍቶች ምን ማድረግ ነው መነሻ በማድረግና መሰረታዊ ነገሮችን እያነሳ ነው እንግዲህ ሲሞግት የነበረው። እውነት ለመናገር አንዳንድ ጊዜ እዛ አዘልሳ ሊኖር ይችላል። አንዳንድ ጊዜ በስሜትም ቀለላፊ ሊኖሩ ይችላሉ። እነዛ ነገሮች እንደዚያ አይነት ነገር ላይ ሲገባ የግድ ያው ይታወቃል ማለት ነው ውይይቱም በራሱ። ከዚህ በፊት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ላይ ብዙ ውስታዞች በጣም ብዙ በቤተ እምነቱ ሙስሊሞች ማለት ነው የሚያስተምሩ የተለያየ ሀሳቦችን ሲያነሱ ተመልክተናል። በጣም ብዙ የጥላቻ መጽሐፍቶችን ተመልክተናል። ብዙ የጥላቻ ቪዲዮዎችን ተመልክተናል። በጣም ብዙ የጥላቻ ቅዱሳት ስዕላትን በጣም በሚያሳዝንና እጅግ በጣም በሚያስከፋ ኦርቶዶክሳውያንን በሚያስቆጣ መልኩ ያልተገባ ተግባር ሲያደርጉ ተመልክተናል። እነዛን ነገሮች ግን አብሮ ለመኖር ምክንያቱም እነዚህ አይነት ሰዎች ቤተ እምነቱን አይወክሉም በሚል በትዕግስት ምክንያቱም ከሚያለያዩ ነገሮች ይልቅ አብረው የሚያደርጉን ሰንሰለቶች በጣም ብዙ ስለሆኑ እነዛን የቀደሙትን ቁስሎች ማንሳትና እነዛን ቁርሾቹን እየነኩ ችግሮቹ እንዲቀጥሉ ማድረግ በጣም ተገቢ ስላልሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙ ነገሮችን በትዕግስት የምታሳልፍና ነገሮችን በትዕግስት እስኪ ከነገ ከዛሬ ነገ ይሻላል በሚል ብዙ ነገሮችን የምታልፍ ቤተክርስቲያን እንደሆነች በዘመናት መካከል ታሪክም ይናገራል። ይህን እነሱም ያውቃሉ። ዛሬ አንድ ወጣት በእንዲህ አይነት መልኩ የራሳቸውን መጽሐፍ ጠቅሶ ስላነሳ ይህን ያክል ይገደል የሚል በአደባባይ በአደባባይ አዋጅ ሲታወጅ ተመልክተናል። ስለዚህ የሃይማኖት ተቋሙ እንግዲህ ይሄንን መግለጫ ሲያወጣ አንደኛ የሃይማኖት ተቋማት የተመሰረቱበት ዋናው ዓላማ በሃይማኖቶች መካከል የሚፈጠሩ የሃይማኖት ግሽበቶችን ወይም ደግሞ የሃይማኖት ችግሮችን ለማቀራረብ እና የመፍትሄ ሀሳብ ለማምጣት ምክንያቱም ከየቤተ እምነቱ ተውጣትተው እዛ የሃይማኖት ተቋማት የተመሰረተው ዋና ዓላማው ይሄ የማገናኘት የማቀራረብ፣ የማስታረቅ መፍትሄ ሀሳቦችን ምን ወይም ደግሞ በጠረጴዛ ዙሪያ እንዲነጋገሩ እድል መፍጠር እንዲያደርጉ የተቋቋመ ተቋም ነው ማለት ነው። ስለዚህ ይህንን በመሰለ መልኩ መግለጫ ግን ማውጣቱ በጣም አሳዛኝ ነው። ከዚህ ልፍ ሲል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች ደግሞ በየቤተ እምነታቸው ወይም ደግሞ አምልኮ በሚፈጽሙባቸው ስፍራዎች ወንድሞቻችን ሙስሊሞች አባቶቻቸው የተለያዩ መግለጫዎችን ሰጥተዋል። መጅቱ እሳቸውን በአንድነት የተለያዩ መግለጫዎችን አውጥተው ተመልክተናል። ከእኛ አባቶች ግን ከፊቱ ነው አንድ እንኳ አባት ተውም እኮ የወግ ነው የአባቱ ወጉ ነው ምንም ችግር ለእኛ እንደው አይወግኑልን ልጆቻችንን እኛው እናርማለን ብለው ከፊት አይሆኑልን ግን እንደው እኛኑ እንኳ ወጥቶ መቆጣቱ እንኳ የወግ ነው እና ይህንን ባለማየታችን በጣም አዝነናል። ሌሎቹ መምህራን መምህራነ ትልልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን በተለያዩ መድረኮች የሚቆሙ ይህንን ነገር ሲያወግዙ ሲቃወሙ አላየንም። የተሰደበው ግን እየተሰደበ ያለው እኮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቅዱሳን አባቶቻችን ናቸው። ይህንን ነገር እነሱ እንዲህ ስለተነኩ ይህንን ነገር ሲያነሱ መምህራኑ ታዲያ በየቤተ እምነቱ ለምንድን ነው ይህን መቃወሚ ያውቃታቸው የእነሱ ውስታዞች በየቤተ እምነቱ በየአውደ ምረቶቻቸው ይህንን ሁሉ ሲናገሩ የኛዎቹ ምን እየሰራችሁ ምንድን ነው የእናንተ ዝምታ ምንድን ነው እና በጣም ያስገረመኝ ይሄ ነው በዋነኝነት መቼም ቤተክርስቲያን የተለያየ ችግር ሲደርስባት እናንተ ጋር ሲደርስ እናንተ ወንበር ላይ ሲደርስ ምዕምኑን የት ነህ ሊበሉ ነው መጡብህ ትላላችሁ ትሉን አላችሁ እና ባለፉትም ብዙ መረጃዎች አሉ። እንደዚህ ስታደርጉ እና እንዲህ አይነት ነገር ሲፈጠር እነዚህ ልጆች እንቅልፋቸውን አተው ሶሻል ሚዲያ ላይ ቁጭ ብሎ ለሃይማኖታቸው ምንም እኮ ሌላ ትርፍ ወይም ስላለው አይደለም። በቃ ስለ ሃይማኖት ስለ ክር ስላደጉበት ስላስተማራችኋቸው ትምህርት ስለነገራችሁን እውነት ብቻ ነው እዛ ላይ ይህንን እያደረግን ያለን እና በአደባባይ አንድ ወንድም እንዲሸማቀቅ ቤቱ ሳይሆን ከቤቱ ወጥቶ ሌላ ቦታ ተደብቆ እንዲኖር እንዲህ እግር በእግር ተከታትለው ሲያሸማቀቁት የእናንተ ዝምታ ግን በጣም ያሳዝናል። እውነቴን ነው፣ በጣም ነው የሚያሳዝነው። እና ክርስቲያኖች፣ እናንተ እንግዲህ ፍርዱን ስጡ። በመቀጠል እስኪ የእነሱ አባቶች ወይም ደግሞ ውሳሶቻቸው የእምነት አባቶቻቸው የተነገሯቸውን መመሪያዎች እንመልከት፣ የሰጧቸውን መርሆች፣ ያስጠነቀቋቸውን። ምክንያቱም ማስፈራሪያም ናቸው፣ ለህዝባቸውም ደግሞ ቅስቀሳንም ናቸው፣ ማስጠንቀቂያዎችም ናቸው። እስኪ እናድምጣቸው። መግለጫ አውጥተናል፣ በህግ እንገባታለን፣ ሰውየውን ተከታተሉ፣ የት እንዳለ ጠቆማ ስጡ። በፈለጉት መንገድ ለነቢዩ ለሙስሊም ኡስታዞችም የተሳደበው አንድ ተራ ወጣት ተውትና፣ የትኛውም አካል ቢሆን እንፋለመዋለን። በሰላም መንገድ እንፋለመዋለን እስከ መጨረሻ ድረስ። ማንም ህግ ባለበት አገር፣ መንግስት ባለበት አገር፣ ስርዓትና ወግ ባለበት አገር ምላሱን ሙስሊሙ ኡማ ሙስሊሙ ኡማ ባይኖር ኢትዮጵያ የለችም። ሙስሊሙ ኡማ ባይኖር ኦሮሚያ የለችም። ናግልጽ ናቸ ሙስሊሙ ኡማ የማይኖርበት መፍቱ የማይከበድበት ከተማ ኑሮም አያውቅም። ከአሁን በኋላ አይኖርም። ስለዚህ አንገታችሁን ደፋ ሳታደርጉ ቀና ብላቸ ወጣቶች፣ ሽማግሌዎች ዱዓ አድርጉ። ራሳችሁን አክብሩ። መስጂዳችን ዲናችን ስነካ ደግሞ ለማስከበርን የሚፈለገውን መስዋዕትነት ለመክፈል ዝግጁ ሆኑ። መቼ መቼ ቢሆን እኛ ሆዳችን ለመጉላት አይደለም። ምንድነው ከአፈር ነው ያመጣነው ወደ አፈር እንመለሰው። አንጨነቅም። ሞት እስር የደመድነው ነገር ነው። ምንም ማለት አለ አልተነዋል ከሄርመን እክላስ ካለ እንደውም ከዱኒያ ጣጣ ጀነቱን እንፈልጋለን። ከለምዩ ጋር ሀውድ ላይ መገናኘት እንፈልጋለን። አለይሂ ሰላቱ ወሰላም። በአጭር መንገድ ጸጋ ማግኘት ከፈለጋችሁ ዲናችን ነስሩ ዲናችሁን ነስሩ። ግልጽ ነው። ይሄ ነው ምላችሁ። ዱዋ አድርጉ፣ አላህ ይነስረናል። እጃችሁን ከፍ አድርጉ። ብስሚላህ፣ አልሐምዱሊላ። እሺ፣ እንደሰማችሁት ነው የእምነት አባቶቻቸው የተናገሩት፣ እስልምና ባይኖር ኢትዮጵያ የምትባል ሀገር የለችም የሚል ነው እንግዲህ መግለጫው። እስልምና ሳይኖር እኮ ኢትዮጵያ እኮ ነበረች። በነገራችን ላይ ይህንን እንዴት አላወቁ? በእንግድነት እንደተቀበልናቸው ለምን ረሱት? የኢትዮጵያ ኦርቶዶክስ ተዋሕዶ እኮ የነሱ የእምነት መሪያቸው ከሀገራቸው ሲልኳቸው ወደ ኢትዮጵያ ሄዱ። ወደዛ ሰላማዊ ንጉስ አለ፣ በዛ ሰላም የሆነች ሀገር አለች። ስለዚህ ወደዛ ሽሹ ሲሏቸው እኮ ሸሽተው ሲመጡ እኮ የተቀበለቻቸው ኢትዮጵያ ናቸው ኢትዮጵያ ናት። ስለዚህ እነሱ ሳይኖር እኮ ኢትዮጵያ አለች። እንዴት እንዲህ ለማለት ደፈሩ ክርስቲያኖች? ስለዚህ ምንድነው ነው ኢንቴንሽኑ ምንድነው ነው? የመጀመሪያው ነገር በቃ አንድ ነገር ከተባለ ሕግ የሚሰራው ለሁሉም ነው። ሉዓላዊ ሀገር ናት፣ በሕግ የምትመራ ሀገር ናት። ሕጉ ለሁሉም የሚሰራ ነው። አንዱን ጨፍልቆ አንዱን የሚያኖር ወይም ደግሞ አንዱን አጥፍቶ አንዱን እንዲኖር የሚፈቅድ አይደለም እና ይሄ ሁሉም እንዲህ አይነት ነገር ከመጣ ሁሉም መረጃ ሰብስቦ መረጃውን አቅርቦ በህግ መዳኘትና በህግ ነገሮችን መፍታት ይቻላል። እንደዚህ አይነት ማስፈራሪያ ከማድረግ ተቀራርቦ የሚነጋገሩበትን መንገድ መፍጠሩ በጣም ጥሩ ነበረ። እሺ፣ አሁንም እስኪ ሌላ ደግሞ የተናገሯቸው ንግግሮች የተወሰኑ ደግሞ ላስደምጣችሁ። የተናገርኩት እኔ ያለ ማስረጃ አይደለም። በካምብሪጅ ዩኒቨርሲቲ ላይ መምህር የሆኑት ጄስቲን ሜጊት የተባለ ግለሰብ እንዲህ በማለት ይናገራል። አይሁዶች ኢየሱስ ክርስቶስን የገደሉት የአእምሮ ችግር ስለነበረበት ወይም የአእምሮ ታማሚ ስለነበረበት ነው በማለት ይናገራል ማለት ነው። ሌላኛው ስኮላር ደግሞ ቻርሊስ ቤንት ሳንጊል የተባለ ግለሰብ ወንጌላትን እንዳነበብኩት ከሆነ ኢየሱስ ክርስቶስ የአእምሮ ችግር ነበረበት፣ እብድ ነበረ በማለት በግልጽ ቋንቋ ይናገራል ማለት ነው። ታዲያ እነሱ ሲናገሩ ትክክል የሚሆንበት እኔ ስናገር ደግሞ ስህተት የሚሆንበት ምንም ምክንያት የለም። ምክንያቱም በቂ ማስረጃዎች ስላሉኝ ማለት ነው። ስለዚህ እኔ የተናገርኩበት መንገድ ከስኮላሮች አንጻር ነው። ስለዚህ ማስረጃዎች፣ በቂ ማስረጃዎች አሉኝ ማለት ነው። እሺ፣ ይህንን ልጅ እንደሰማችሁት በተደጋጋሚ በጣም የስድብ ቃሎችን ሲናገር ቲክቶክ ላይ በሰፊው ሲሰራጭ አይታቸዋል። የጠቀሳቸው መላምቶች ወይም ደግሞ የጠቀሳቸው ማስረጃዎች በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በቤተ እምነት ባስተምህሮት ምናምን አይታወቁ ሰዎች የራሳቸውን የግለሰቦች የተለያዩ የስድብ መጽሐፍቶችን ሊጽፉ ይችላሉ። እኛ ግን የጠቀስነው እኮ ከነሱ የቤተ እምነት መስራች ትምህርት ላይ እኛን በሞገት የሚቻለው እኛ ጋር ችግር አለ ከተባለ መጽሐፍ ቅዱስ ላይ ጠቅሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን ትምህርት እንዲህ እንዲህ የሚል ትምህርት አለው። ይሄ ምን ማለት ነው? ወይም ደግሞ በዛ ነው መሞገት የሚቻል ወይም ደግሞ ቤተ እምነታችን ወይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምታውቀው መጽሐፍ የተቀበለችው የምትገለገልበት ያንን መጽሐፍ ወይም አዋልድ እንኳ ቢሆን ጠቅሶ ማቅረብ የሚቻል እንጂ ዝም ብሎ ከየትም የማንም ፊክሽን አምጥቶ መላምት እንዲ ነው ብሎ ማስረጃ ነው ብሎ ማቅረብ የሽንፈት አንዱ መንገድና ማሳያ ነው ማለት ነው፣ ክርስቲያኖች ስለዚህ ትምህርትን በትምህርት መሞገት፣ ይሄ የሰለጠነ ማህበረሰብ ምንድን ነው ተግባር ነው። ማንም ሰው አቅም ካለው ትምህርት ካለው ትክክለኛ ትምህርት አለኝ ብሎ ካሰበ ከእኛም መውሰድ ይችላል፣ እኛም ደግሞ ከዛ ማምጣት እንችላለን። እውነት ካለን እውነትን ይዞ አስተምሮ ትክክለኛ ማስረጃ ካለ በዚህ ይህንን ማድረግ ይቻላል፣ ይህንን ማድረግ ይቻላል። ስለዚህ አንዱ አንዱን እየዘለፈው አንዱ አንዱን እየጨፈለቀው አንዱ አንዱን ግን እንዲህ ባለ መልኩ እያንጓጠጠ እንደፈለገ የሚሆንበት ምክንያት የለም። ብዙ ጊዜ እኛ የምንሰጣቸው ትምህርቶች ግራን ሲመታ ቀኝህን ስጥ፣ ነገር ሁሉ ለበጎ ነው፣ እንዲህ ነው የምንላቸው ጥቅሶች ባልተገባ መልኩ ያላውዳቸው የምናነሳበት ጊዜ አለ፣ ያላውዱ የምንተረጉምበት ጊዜ አለ። እንደዛ ማለት ግን አይደለም። ሰማዕትነት ማለት ራሱ ምን እንደሆነ በጣም ልንረዳ ሊገባን ይገባል። ማንነትን የሚያሳጣ ሃይማኖትን የሚያሳጣ ሀገርን የሚያፈርስ ነገር ላይ አይ መታገስ እኮ አለብን። ይሄ እኮ እንዲህ ነው የሚለው ትምህርት ይሄ የጅል ትምህርት ነው የሚባለው። ስለዚህ ክርስቲያኖች፣ እነዚህን ቪዲዮዎች ያመጣሁበት ምክንያት በጣም የችግሮችን አካሄድ ወይም ደግሞ የችግሮችን መንስኤ ማወቅ ያስፈልጋል። ኢንቴንሽናቸው ምንድን ነው? ስለዚህ እኛ ምን ማድረግ አለብን? በምን መንገድ ነው መዘጋጀት የሚያስፈልገው? ሃይማኖት እንዴት ነው የሚጠበቀው? የሃይማኖትን ትምህርት አጥብቆና አብልጦ ማወቅ ከየትኛውም ጊዜ በላይ አስፈላጊ መሆኑን በእናንተ ውስጥ የተወሰነች ነጥብ ለመጣልና እንድትበረቱ ያግዛችኋል በሚል ነው ይህንን ቪዲዮ ወደ እናንተ ይዤ የመጣሁት። እንግዲህ ሌሎች ፕሮግራሞችን ደግሞ እንደዚሁ ወደ እናንተ ይዤ እመጣለሁ። አዲስ የሆናችሁ ለሚዲያው ሰብስክራይብ አድርጉ። ለሌሎች እንዲደርስ ሼር አድርጉት። ሀሳብ አስተያየት ካላችሁ ኮሜንት መስጫዎች ላይ አስቀምጡልን። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። የእናንተ አስተያየት እኛን ይጠቅማል እና አበረታቱን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን። ኢትዮጵያ ኦርቶዶክስ ተዋህዶ ለዘላለም ትኑር። ቸር ያገናኘን።